ጸጥታ የሰፈነበትና ሰፊውን የአሪዞና ምሽት አስቡት። ከዚያም አንድ ብርሃን በጨለማ ውስጥ ቦግ ብሎ ይበራል። ግን ግርም የሚያጋባ ብርሃን ከሰማይ ይወርዳል። ለዛፍ ቆራጮች ያ ምሽት ቅዠት ነበር። ከመካከላቸው አንዱ ደፍሮ ወደ መብራቱ ተጠጋ፣ ከዛም ከቦታው ሊጠፋ ቻለ። ከአምስት ቀናት በኋላ ስሜት የማይሰጥ ታሪክ ይዞ መጣ፤ የኤልየን ወይም የማይታወቁ ፍጥረታት እገታ። እውነቱ ከልብ ወለድ በላይ ግራ አጋቢ ነው። ይህን ግራጋቢ ምስጢር እስከ መጨረሻው እንድትከታተሉ ትጋብዛለሁ። ለተጨማሪ ግራጋቢና አስገራሚ ታሪኮች ሰብስክራይብ ማድረግ እንዳትረሱ። ይህ ሲፖራ ቲቪ ነው። በአሪዞና አንድ ቀን ምሽት ዛፍ ቆራጭ ሰራተኞች ከስራ በኋላ ወደ ከተማው በመኪናቸው እየተጓዙ ነበር። በድንገት ከረዣዥሞቹ ዛፎች መካከል በጣም ደማቅ ብርሃን ሲበራዩ ሰዎቹ በድንጋጤ ምን ሊሆን እንደሚችል እርስ በርስ ሲጠያየቁ ጀመር። የጠፈር አውሮፕላን ይሆናል በማለት ወደ ብርሃኑ ጠጋ ብሎ ቆሙ። አንድ ሰራተኛ ትራቪስ ከመኪናው ወደ ብርሃኑ በድፍረት ሄደ። ከመብራቱ ስርም እንደቆመ ሌላ ሁለተኛ መብራት እላዩ ላይ አረፈ። ይህም ራሱን እንዲሰጥ አደረገው። በጭነት መኪናው ውስጥ ያሉት የሥራ ባልደረቦቹ ደነገጡ። ፍርሃታቸውን ይዘው ከአካባቢው በፍጥነት በመኪናቸው ጠፉ። በኋላ ትራቪስ የብረት ክፍል በሚመስል ጠፍጣፋ መሬት ላይ ተኝቶ ነቃ። ሦስት እንግዳ ፍጥረታት ወደ እርሱ በመመልከት ላይ ነበሩ። ትራቪስ በፍርሃት ተዋጠ። ከአጠገቡ ካሉት ረዣዥም የቱቦ ቅርስ ካላቸው ነገሮች ውስጥ አንዱን ያዘ እና እነሱንም ማስፈራራት ጀመረ። ከክፍሉም እየሮጠ ውጣና ረጅም ሰው የሚመስል ፍጡር አገኘ። ይህም ሰው መሳይ ፍጥረት ሶስት ተመሳሳይ ፍጡራን ወዳሉበት ክፍል ወሰደው። እነሱም ጠረጴዛ ላይ ያስቀመጡት ፊቱ ላይም ጭምብል አደረጉና እሱም ራሱን ድጋሜ ሳተ። አሁን ድጋሜ ትራቪስ ሲነቃ 30 ማይል ርቀት ላይ ጸጥ ባለ መንገድ ላይ ተኝቷል። ለሰዓታት አልነበረም ግን፣ ለአምስት ሙሉ ቀናት ነበር ራሱን ስቶ የቆየው። ትራቪስም ይህንን ይረዳል። እቃውንም ይዞ በአቅራቢያው ወደሚገኘው የክፍያ ስልክ መስመር በመሄድ አንድ ሰው ጋር በመደወል እንዲወስዱ አሳወቀ። አሁን ይህ የኤሊን ጠለፋ እውነት ትክክል ነው ብላችሁ ትጠይቁ ይሆናል። ይህንን ለመመርመር ክስተቶቹን እንደገና እንከልስ። በአሪዞና አንድ ቀን ምሽት ላይ የዛፍ ቆረጭ ሰራተኞች ከስራ በኋላ ወደ ከተማ ሲመለሱ በድንገት ከዛፎች መካከል በጣም ደማቅ ብርሃን ሲበራዩ ትራቪስም ከተሽከርካሪው ወደ መብራቱ ሲጠጋ ያለምንም ቅድመ ሁኔታ ሌላ መብራት ትራቪስ ላይ አረፈ። ይህ ትራቪስ መሬቱ ላይ እንዲወድቅ አደረገው። የተደናገጡት የሥራ ባልደረቦቹ ወዲያውኑ ከቦታው በመኪናቸው ተሰወሩ። በግምት ከ15 ደቂቃ በኋላ የሠራተኞቹ አባላት ትራቪስን ትተው በመሄዳቸው ተጸጸቱ። ስህተት ሠርተናል ብለው ብለውም አሰቡ። ወደ ቦታው ሲመለሱ ግን በፊት እንደነበረው ሙሉ ጨለማ ነበር። የትራቪስ ምልክትና የምስጢራዊ መብራት በቦታው አልነበረም። ከተለመደው ሁኔታ ውጪ ሌላ ነገር አላገኙም። ምንም አማራጭ ስላልነበራቸው ጉዳዩን ለፖሊስ አሳወቁ። ፖሊሶቹም በጥርጣሬ እንዴት ጓደኛቸው በብርሃን በመመታት ሊጠፋ እንደቻለ ጠየቋቸው። ፖሊሶቹም በአካባቢው ፍተሻ ቢያደርጉም ምንም አይነት ማስረጃ ሊያገኙ አልቻሉም። ጥርጣሬያቸው ይበልጡኑ ጨመረ እና ሰራተኞቹ በትራቪስ ላይ ጉዳት አድርሰው ለመደበቅ ይህንን ሁሉ ታሪክ እንደፈጠሩ ማሰብ ጀመሩ። እንደ የመርመሩ አካልነት ሁሉም ስድስቱ አባላት የፖሊግራፍ ፍተሻዎችን እንዲወስዱ ተደረጉ። አሁን የፖሊግራፍ ፍተሻዎች በሳይንስ የማይታመኑ መሆናቸውን ብንረዳም በ1975 ግን በሕግ አካላት ጥቅም ላይ ይውል ነበር። አምስቱ አባላት ፈተናውን ሲያልፉ፣ አንዱ ግን አላለፈም። ከበርካታ ቀናት በኋላ ትራቪስ እንደገና ታየ። ከተጠለፈበት ቦታ 30 ማይል ርቀት ላይ ወደ ራሱ ተመልሶ በክፍያ ስልክ አማካኝነት ወደ ከተማው የሚመለስበትን መንገድ አመቻቸ። ወደ ሆስፒታልም ከተወሰደ በኋላ ምንም አይነት ጉዳት እንዳልደረሰበት የህክምና ባለሙያዎች አረጋግጠዋል። ያው በተፈጥሮ ሁሉም ሰው መልስ ይፈልጋል። ትራቪስ የእውነት ምንነታቸው ባልታወቁ አካላት ወይም በዩፎች ታግቶ ነበር። ትራቪስም ታሪኩን ካጋራ በኋላ ታሪኩ ባልተለመደ ባህሪው ምክንያት በከፍተኛ ሁኔታ የመገናኛ ብዙሃንን ትኩረት ስቧል። ሁለት የፖሊግራፍ ፈተናዎችን አድርጓል። አንዱን ሲያልፍ ሌላኛውን ደግሞ ወድቋል። ይህም ሆኖ ጋዜጠኞች የበለጠ ታሪኩን መከታተል ቀጠሉ። ታዋቂው የዜና ሚዲያ ናሽናል ኢንኳይረር ከትራቪስ ጋርና ከሥራ ባልደረቦቹ ጋር ቃለ መጠየቅ አድርጓል። ከዛም ለእያንዳንዳቸው ብዙ ሺህ ዶላሮችን ወደ ሂሳባቸው አስገብቷል። የፎቶግራፍ ማስረጃዎች እያንዳንዱ የቡድን አባላት ለታሪካቸው የተቀበሉትን ቼኮች በጎራ ሲያሳዩ ያመለክታል። ናሽናል ኢንኳየርም ጽሑፉን በይፋ ሲያወጣ ሰዎቹ ራሳቸውን በድንገት በብሔራዊ ትኩረት ውስጥ ሆኖ አገኙት። ከሁሉም የበለጠ ግን ትኩረት እንዳለ ትራቪስ ላይ ነበር። ብዙ ቃለ መጠይቆችን ሰጥቷል፣ በቴሌቪዥን ፕሮግራሞች ላይ ታይቷል እና በዩፎ ኮንፈረንስ ላይም ታዋቂ ተናጋሪ ሆነ። ስላጋጠመው ነገር የሚተርክ መጽሐፍ ሊያስወጣ ቻለ። የባስ ብሎ ይህ መጽሐፍ ፋይር ኢን ደ ስካይ ወደ ተባለ ፊልም እስከ መቀየር ድረስ ደርሷል። እነዚህን የአምስት ቀናት ክስተት ተከትሎ የትራቪስ ጉዳይ በዩኤስ ታሪክ ውስጥ በጣም ታዋቂው የጠለፋ ጉዳይ ሆነ። ይህ ሁኔታ ያለምንም ጥርጣሬ እስከ 2021 ድረስ ቀጠለ። ከ46 ዓመታት በኋላ ሽማግሌው ትራቪስ ያጋጠመውን ክስተት በአደባባይ መወያየቱን ቀጠለ፣ የታዋቂው ጆ ሮጋን ፖድካስት ላይን ጨምሮ። በሚገርም ሁኔታ ታሪኩ ባለፉት ዓመታት ያስደነቀ ቆይቷል። ነገር ግን ይህ ሁኔታ መኪናውን ይዞ ከነበረው ከትራቪስ ጓደኞች ውስጥ አንዱ ከሆነው ማይክ ሮጀርስ በትራቪስ ከተበሳጨበት በኋላ በሚገርም ሁኔታ ታሪኩ ሊቀየር ችሏል። በዛች ምሽት መኪናውን ሲያሽከረክር የነበረው ማይክ ሮጀርስ ከትራቪስ ጋር ውዝግብ ውስጥ መግባቱ ፋየር ኢን ዘ ስካይ የተባለው ፊልም እንዲሰራ ያደረገውን ጉዳይ በሌላ ዜና እንዲለኮስ አደረገው። ሪፖርቶች እንደሚያሳዩት ከሆነ ትራቪስ ማይክን ከአዲሱ ፕሮጀክታቸው ከፋይናንስ በጀት ውስጥ ለማስወጣት እየሞከረ ነበር። ይህ ደግሞ በሁለቱ ሰዎች መካከል ከፍተኛ ግጭት እንዲፈጠር አድርጓል። የዚህን የኤልየን ጠለፋ ታሪክ ከበርካታ ዓመታት ድጋፍ በኋላ ማይክ በፌስቡክ አስደንጋጭ መግለጫ ወጣ። በኋላ ላይም ተጨማሪ አስተያየት አክሎበታል። ማይክ ስለ ጠለፋው ሌላ ፕሮጀክት እየሰራ ካለው የፊልም ፕሮዲውሰር ጋር

ማይክ በኋላ ይህንን መግለጫ ለመቀልበስ ቢሞክርም ቀረጻው አስቀድሞ ይፋ ሆኖ ነበር። ይህ ጉድ በዓለም ዙሪያ ያሉ የዩፎ አድናቂዎችን አስደንግጧል። አብዛኞቹ ስለ ጉዳዩ የነበራቸው እምነት መሠረተ ቢስ ሊሆን እንደሚችል ለማመን ፍቃደኛ አልነበሩም። ጥያቄውም ይቀጥላል። ሁለት ተራ አሪዞና ዛፍ ቆራጮች ይህንን የመሰለ አሳማኝ የዩፎ የጠለፋ ታሪክ እንዴት ፈጠሩ? ሙሉ ዝርዝር ባያቀርቡ መርማሪዎች በተገኙ ማስረጃ ላይ ተመርኩዘው በርካታ አሳማኝ ንድፈ ሀሳቦችን ሊያስቀምጡ ችለዋል። ትራቪስ የዕድሜ ልክ ዩፎ አድናቂ ነበር፣ እናም በኤሊየኖች የመታገት ከፍተኛ ፍላጎት እንዳለው በተደጋጋሚ ይናገር ነበር። ብዙውን ጊዜ ታሪኮችን በማጋነን የሚታወቅ ፕራንክስተር እንደነበርም የሚያውቁ ሰዎች ይናገራሉ። እንደ ኢሮፓውያን አቆጣጠር በ1975 ትራቪስና ማይክ ይህንን አክት ለማዘጋጀት ሴራ እንደፈጸሙ ይታመናል። ምናልባትም ሌሎች የሥራ ባልደረቦቻቸው ይህንን ሴራ አያውቁም ነበር። በጣም ተአማኒነት ያለው ንድፍ ሐሳብ በጫካ መመልከቻ ግንብ ላይ ማለትም ከዛፍ ጫፍ በላይ የሚቆምና በጨለማ ውስጥ የማይታይ ግንብ ላይ ቆመው ኃይለኛ መብራት እንደ ተጠቀሙ ይጠቁማል። ይህ ስለ ተከሰተው ደማቅ ብርሃን እንደ ምስክርነት ይቀርባል። የሚገርመው ነገር እውነትም ትራቪስ ጠለፋው መፈጸሙን የተናገረበት ትክክለኛ ቦታ ላይ የሚገኝ የታወቀ የጫካ መመልከቻ ግንብ ነበር። እንደ መርማሪዎቹ አጠቃላይ ነፋ ሀሳብ ከሆነ ክስተቱ እንዴት ሊፈጠር እንደቻለ ንገራችሁ። ያን ምሽት ዛፍ ቆራጮቹ ወደ ቤታቸው ሲሄዱ ቅድም ካወራኑ ግንብ ላይ ከባድ ብርሃን ቀጥታ ወደ እነሱ አበራ። ምን የተፈጠረ እንደሆነ ለማወቅ ቆም አሉ። ትራቪስም ከተሽከርካሪው ሲወጣ ማይክ፣ ማለትም ሹፌሩ፣ የተደናገጠ አስመሰለ። ይህ የተቀነባበረ መደነጋገጥ ምስኪኖቹና የማያውቁት ሌሎቹ ባለረቦቻቸው ላይ ድንጋጤን አለበሰ። ይህም ከቦታው ቶሎ እንዲሸሹ አድርጓል። ከሌሎቹ የቡድኑ አባላት መካከል አንዳቸውም የጠፈር መንኮራኮር እንዳየው የሚገልጽ ሪፖርት አለመኖሩ ልብ ሊባል ይገባል። በሰማዩ ላይ ያልተገለጸ ደማቅ ብርሃን ብቻ የተመለከቱ ሲሆን ይህም ቅድም ከተናገርኩት የግንቡ መብራት ንድፈ ሐሳብ ጋር በትክክል ይሄዳል። በእርግጥ በኤሊየን ታግቻለሁ የሚለው ትራቪስን በተመለከተ እሱ ለተባለው ክስተት ብቸኛው ምስክር በመሆኑ እነዚህ ሐሳቦች ያልተረጋገጡ ናቸው። ነገር ግን ይህ እራሱን የቻለ የማረጋገጫ ጥረት እነዚህን ዝርዝሮች ሙሉ በሙሉ የተፈጠሩ መሆናቸውን አሳማኝ አደርገዋል። ይህ ማብራሪያ የዩፎ አድናቂዎችን ሊያሳዝን ቢችልም ያሉት መረጃዎች እንደሚያሳዩ ግን ክስተቱ ሳክስ ነበር።